በድሮ ጊዜ ራቅ ባለ መንደር ላይ አንድ ኑራ የተባለች ምስኪን ሴት ትኖር ነበር። ኑራ እናቷንም አባቷንም በሞት ካጣች በኋላ ብቻዋን ትኖር ነበር። እናትና አባቷ ሲሞቱ ለሷ የተውላት አንድ ላምን ብቻ ነበር። ኑራ አስጠግቶ የሚያኖራት ዘመድ ስላልነበራት እናትና አባቷን በሞት በማጣቷ ታዝን ነበር። ምንም አማራጭ ስላልነበራት ያንን ላም እየተንከባከበች ከእሱ የምታገኘውን ወተት ወደ ገበያ ይዛ በመውጣት እሱን በመሸጥ ትተዳደር ነበር። ወተቱን ሽጣ የምታገኘው ገንዘብ ምንም በቂ አልነበረም ምክንያቱም በዛ ገንዘብ የላሙን ቀለብ ለራሷም ቀለብን ገዝታ እንዲሁም ላሙ የሚግጥበትን ቦታ ተከራይታ ስለነበር ለአከራዩም ትከፍል ነበር የአከራዩ ስም ማሂር ሲሆን ማሂር ኑራ የተቸገረችና ብቸኛ መሆኗን ያውቃል ቢሆንም ግን ለእሷ ከማዘን ፋንታ ልበ ደረቅ ሆኖ ለከራዩ ብዙ ያስከፍላት ነበር ዓላማው ሁሉ ንብረትን ማከማቸት ስለነበር አንድ ቀንም ለሷ አስቦላትም ሆነ አዝኖላትም አያውቅም። ኑሯ ግን በተቃራኒ የተቸገሩትን መርዳት የምትወድ በመንገዷ ላይ ለምታገኛቸው ድመቶች ሁሉ ዕቃን አዘጋጅታ ወተትን ትሰጣቸው ነበር። ለፍጡሮች በማዘኗና መልካምን በመሥራቷ ጥሩ ነገር እንደሚገጥማት ታውቃለች። መንገድ ላይ ላገኘቻቸው ድመት ሁሉ ተርቦ ይሆናል ብላ በማሰብ ከምትሸጠው ወተት ቀንሳት ትሰጣቸው ነበር። አንድ ቀንም አከራይዋ አሷ ጋር ይመጣና እንዲህ ይላታል ከዚህ በኋላ የኪራይ ስትከፊ ጨምረሽ ነው መትከፊው እጥፍ አድርጌ ዋለው። ምክንያቱም የምትሰጪኝ ንብረት ምንም እየጠቀመኝ አይደለም። የባለፈውንም ሳምንት ስላልከፈልሽ ከዚህ በኋላ ስታስገቢ ጨምረሽ አስገቢ። የማታስገቢ ከሆነ ግን ላሟን የሚወስደው ብሎ አስጠንቅቆ ነገራት። ኖራም ጎረቤቷ እንደዚህ ሲጨክንባት በጣም አዘነች። በቀጣዩ ቀንም ያለበችውን ወተት ይዛ ወደ ገበያ ወጣች። ሁልጊዜ የምትሸጥበት ቦታ ላይ ሄዳ አዝናና ተክዛ ቁጭ ብላ መጠበቅ ጀመረች። ለሰው እንዳታማከር የምታውቀው ሰው የለም። በጣም ጨንቋት እያለቀሰች ዘው ቁጭ አለች። በዚህ መሃልም አንድ ጥቁር ድመት ወደ እሷ ጋር ይመጣል። ኑራ እስካሁን ድረስ አይታው የማታውቀውና ለየት ያለ ድመት ነበር። ከኑራ ፊት ለፊት ቆሞ አንዴ ወተቱን እየተመለከተ አንዴ ደግሞ ኑራን ይመለከታት ጀመር። ኑሯም ድመቱን ስትመለከተው በእጇ እያሻሸች ትመለከተው ጀመር። ርቦት ሊሆን ይችላል ብላ በማሰብም ልትሸጥ ካመጣችው ወተት ላይ ቀንሳ ሰጠችው። ምናልባት ይህን የተራበ ድመትን በመመገቤ የተሻለን ነገር ላገኝ ይችላለሁ ብላ ከጀለች። ድመቱም ጠግቦ ከጠጣ በኋላ ከኑራ ርቆ ሄደ። ኑራም የተቀረውን ወተት ሽጣ ወደ ቤት ገባች። በጣም ጨንቋትና ተክዛ ነበር። በቀጣዩ ቀንም እንደ ተለምዶዋ ተነስታ ላሟን ወተት ማለብ ጀመረች። አልባ ከጨረሰችም በኋላ በእቃ አድርጋ ልትሸጠው ወደ ውጪ ስትወጣ ገበያ ላይ ያገኘችውን ያንን ጥቁር ድመት አገኘችው። የበሯ ደጃፍ ላይ ቆሞ እየተመለከታት ነበር። ኑራም ድመቱን ስትመለከተው ደስ አላትና ማሻሸት ጀመረች። እርቦት ሊሆን ይችላል ቤቴ ድረስ የመጣው ብላ በማሰብ እቃን አዘጋጅታ ወተትን ሰጠችው። ድመቱም ኑራ ከሰጠችው ወተት መጠጣት ጀመረ። ኑራም ደስ ብሏት እየተመለከተችው ነበር። ነገር ግን ማሂር ያላት ነገር ትዝ አላትና ማልቀስ ጀመረች። ጥቁሩ ድመት እንደ መጀመሪያው ቀን ጠጥቶ ብቻ አልነበርም ይሄደው ወተቱን በሰጠችው ዕቃ ላይ የወርቅ ሳንቲምን አስቀምጦላት ሄደ። ኑሯም ይህንን ስትመለከት በጣም ተገረመች። ከዚህ በፊት ወርቅን አይታ ሆነ ነክታ አታውቅም ነበር። ያ ጥቁር ድመት በወተቱ ሳህን ላይ የተወሰኑ ወርቆችን አስቀምጦላት ነበር የሄደው አንዱ ወርቅ ብቻ ማሄድ ክፋይ ካላት አስር እጥፉን ይከፍልላት ነበር። በሰራችው መልካም ሥራ ያገኘችው ደሞዝ መሆኑን ማወቀች። ኑሯ በጣም ደስ ብሏት ወርቁን እያገላበጠች ማየት ጀመረች። ማመና አቅጧት ወርቁን ይዛ ወደ ቤት እየሮጠች መመለስ ጀመረች። ወደ ቤትም ገብታ ወርቁን ማንም በማያገኝበት ቦታ ላይ ደበቀችው። የተቀረውንም ወተት ለመሸጥ እንደገና ወደ ገበያ ተመለሰች። ገበያ ላይ ቁጭ ብላ የሚገዛትን ሰው መጠበቅ ጀመረች። ነገር ግን ማንም አልገዛትም። ማንም ባይገዛትም ኑራ ግን ደስተኛ ነበረች። ምክንያቱም ምክንያቱም ለብዙ ጊዜ የሚሆናትን ገንዘብ አግኝታ ነበር። ማታ ላይም ማሂር ወደሷ ጋር መጣና አሁን ወዲያውኑ የክራዩን ብር ስጪኝ አሊያ ብቸኛ ላመሽን ይዤ ነው የሚሄደው፣ አላት። ኑራ ይህን ሲናገራት እንደ ሌላ ቀን አልፈራችም ነበር። ቁፍጠን ብላ ከፊቱ ቆመችና እንዲህ አለችው፣ ይህንን አንድ ወርቅ ይዘህ ሂድ፣ ድጋሚ ወደ እኔ ጋር እየመጣ እየጨቀጨክ አታሰልቸኝ፣ አለችው። ማሄር ወርቁን ሲመለከት ማመን አቃተው። ሰርቀሽ ነው እንዲያመጣሽው፣ አላት። ኑራም ሰርቄ አይደለም ያመጣሁት፣ በሰራሁት ሥራ ያገኘሁት ደሞዝ ነው አለችው። ማሂርም የወርቁ ነገር ማመን ቢያቅተውም ተቀብሎ ወደ ቤቱ ተመለሰ። ከዛን ቀን በኋላ ያ ጥቁር ድመት ሁል ጊዜ ጧት ጧት ወደ ኑራ ቤት ይመጣል፣ ኑራም ወተትን ትሰጠዋለች። ወተትን ከጠጣ በኋላ በዛ ሳህን ላይ የተወሰኑ የወርቅ ሳንቲሞችን አስቀምጦላት ይሄዳል። ኑራም በጣም ደስተኛ እየሆነች መጣች። ድመቱ አስቀምጦላት በሚሄደው ወርቅ የምትኖርበትን ትንሽዬ ጎጆ አደሰችበት። ወደ ገበያም ወጥታ የምትፈልገውን ልብስ ገዛች። ለላሟም በቂ የሆነ ምግብን እየገዛችለት መምጣት ጀመረች። የሚገርመው ነገር እንደዚህ የተተረፈረፈ ንብረትን አግኝታ ምስኪኖችን መርዳትን አላቆመችም ነበር። እንደሷ በችግር ከሚኖሩ ሰዎች ስትገዛ እጥፍን ነበር የምትከፍላቸው። በዚህም የመጣ ሰዎች ኑራን እየወደዷት መጡ። ቸሯ ኑራ እያሉ የሚጠሯት ጀመር። ነገር ግን ሁሉም ሰው ለእሷ ደግ አልሆነላትም ነበር። የገዛ ጎረቤቷ ማሄር ከቀን ወደ ቀን እሷን መከታተል የምትገባበትንና የምትሄድበትን ቦታ ማጣራት ጀመረ ይህንን ሁሉ ንብረት ከየት አምጥታ ነው እንደዚህ ሰዎችን የምትረዳው፣ የፈለገችውን ነገር የምትገዛው? እያ ለማሰብም ጀመረ። አንድ ቀን ሌሊት ላይም ከቤቱ ጓሮ ሆኖ ወደ እሷ ቤት መመልከት ጀመረ። የምታደርገው ነገር ካለ ብሎ አፍጥጦ መጠበቅ ጀመረ። ልክ ፀሐይ እንደወጣች ኑራ እንደተለመደው ወተትን ይዛ ወደ ጥቁሩ ድመት ጋር ሄደች። ማሂርም የተመለከተውን ነገር ማመን አቃተው። ጥቁሯ ድመት ወተቱን ከጠጣች በኋላ በዛ ዕቃ ላይ የተወሰኑ የወርቅ ሳንቲሞችን ታስቀምጥ ነበር። ማሂርም ይህንን ሲመለከት ኑራ ከዛ ቦታ እስክትርቅ ጠብቆ ወደ ድመቱ ጋር ተጠጋ። ተጠግቶም የወተቱን ዕቃ ሲመለከት በወርቅ ሳንቲሞች ተሞልቶ ነበር። የኑራ የሀብት ምንጭ ይሄ ድመት ነው ማለት ነው። ይህ ድመት ለእሷ ሳይሆን ለእኔ ነው የሚገባው፣ እንዴት አድርጌ እንደመወስደው እኔ ነው ማውቀው ማለት ጀመረ። ከተመለከተው ወርቅ ምንም አይነትን ነገር አልወሰደም ነበር፣ ጥሎ ወደ ቤት ተመለሰ። በቀጣዩ ቀንም መረብን ይዞ ከሩቅ መጠባበቅ ጀመረ። እንደ ተለመደው ጥቁሩ ድመት መጥቶ ኑሯን እየጠበቃት ሳለ በድንገት ከኋላው ሄዶ የያዘውን ወጥመድ ድመቱ ላይ ጣለበት። ድመቱ ከኋላ መጥቶ ስለያዘው ማምለጥ አልቻለም ነበር። መጥፎውም ማሂር ኑራ ሳትመጣበት በፊት ድመቱን ደብቆ ወደ ቤቱ እየሮጠ ተመለሰ። ከአሁን በኋላ ኑራ ምን የምታገኘው ነገር የለም እያለ እየሳቀ ወደ ቤቱ ገባ። በሩንም በአግባቡ ዘጋው። ገበያም ወጥቶ የተሻለ ወተትን ገዝቶ ለድመቱ አቀረበለት። በላንተ ድመት ይህንን ወተት ጠጣ ብሎ አቀረበለት። ነገር ግን ያ ጥቁር ድመት አደለም ወተቱን ሊጠጣ ወደ ወተቱም አልተጠጋም ነበር። በዚህም ማሂር እየተቆጣ መጣ። ጠጣ እያለ በግድ ወተቱን ወደ እሱ ያስጠጋለት ጀመር። ነገር ግን ያ ድመት ሊጠጣለት አልቻለም። ማሂርም በጣም እየተናደደ መጣ። ይህንን ወተት ካልጠጣህ ከዚህ አትወጣም፣ በረሃብ መሞትህ ነው እያለ ጥቁሩ ድመት ላይ ይዝትበት ጀመር። በዚህ በኩል ደግሞ ኑሯ ወተትን ይዛ ስትወጣ ድመቱ አልመጣም ነበር። የድመቱ አለመምጣት የሚያስጨንቃት ጀመር። ምናልባት ዛሬ ባይመጣም ነገ ሊመጣ ይችላል ብላ በቀጣዩ ቀንም ወጣች። ነገር ግን ድመቱ ለተከታታይ ሶስት ቀን አልመጣም ነበር። ኑራም የድመቷ ለመምጣትና መጥፋት ያስጨንቃት ጀመር። ምን አግኝቶት ነው እያለችም ማሰብ ጀመረች። ጠዋት ላይ ሌላ ቀን ለጥቁሩ ድመት ወተትን በምትሰጠው ቦታ ላይ ቁጭ ብላ ድመቱን መጠበቅ ጀመረች። ነገር ግን ያ ጥቁር ድመት ሳይመጣ ቀረ። ኑራም ያ ድመት የሆነ ነገር አግኝቶት ሊሆን ይችላል ብላ በማሰብ በገበያ ላይ እየተዘዋወረች ድመቱን ማፈላለግ ጀመረች። ነገር ግን ፍለጋዋ ከንቱ ሆነባት። ድመቱን እንድታገኘው አልቻለችም። በጣም አዝናና ተከፍታ ማልቀስ ጀመረች። በቤቷ ደጃፍ ላይም ቁጭ ብላ እያለቀሰች ሳለ የተወሰኑ ድመቶች ወደ እሷ ጋር መጡ። አንዱ ድመትም ወደ እሷ ጋር ጠጋ አለና ይነካት ጀመር። እኔም ተከተይኝ የሚል ምልክት ነበር ይሰጣት የነበረው። ኑሯም የድመቱ ምልክት ገባትና እሱን ተከትላ መሄድ ጀመረች። እነዛ ድመቶችም ኑሯን አስከትለው መሄድ ጀመሩ። ባላሰበችው መንገድ ይዘዋት የሄዱት የጎረቤቷ ማሂር ቤት ነበር። ኑራም በጣም ተገረመች። ወደ በሩ ጠጋ ብላ ስታዳምጥም ከውስጥ ድምፅ ይሰማ ነበር። ማሂር በጣም ተናዶና ፊቱ ተቀይሮ ነበር። ለተከታታይ ሶስት ቀን ድመቱ ምንም ሳይበላና ሳይጠጣ ቁጭ ብሎ ይመለከተው ነበር። ማሂር አሁን ትግስቱ አልቆ ስለነበር ድመቱ ላይ በኃይል እየዛተበት ነው። ይህንን የማቀርብልህን ወተት የማጠጣ ከሆነ እገልሃለሁ እያለ ነበር። በዚህ ሰዓትም ያ ጥቁር ድመት ወደ ወተቱ ጋር ጠጋ ብሎ መጠጣት ጀመረ። ማሂርም በስተመጨረሻ የተሳካለት መሰለው። አሁን ቶሎ ብለህ ወደ ወርቅ ቀይረው እያለ መሳቅ ጀመረ። ያ ጥቁር ድመትም ወተቱን እስኪጠግብ ድረስ ጠጣ። ነገር ግን ወደ ምንም አይነት ወርቅ አልቀየረለትም ነበር። ይህም ነገር ማሂርን በጣም አበሳጨውና ዱላ ይዞ ሊመታው ይቃጣ ጀመር። ያ ጥቁር ድመት በወርቅ ሳንቲሞቹ ፋንታ ቤቱ ሙሉ በሚያስጠሉ ነፍሳቶችና ትላትሎች እንዲሞሉ አድርጎ ነበር። አከማችቶት የነበረው ንብረት ሁሉ ወደ ድንጋይም እንዲቀየር አደረገበት። ማሂርም ይህንን ሲመለከት በጣም ደነገጠ። ያለ ሐቁ ሌላን መጨመርን ሲመኝ በእጁ የነበረውንም ማጣ። ኑራ ከውጭ ሆና የማሂርንና የጥቁሩን ድመት ድምፅ እየሰማች ስለነበር በሩን በርገዳ ወደ ውስጥ ገባች። ወደ ውስጥም ስትገባ ማሂር በጣም ተናዶ ድመቱን ሊገለው ነበር። ነገር ግን ያታማኝ ጥቁር ድመት ኑሯን እንደ ተመለከተ ሮጦ እሷ ላይ ተጠመጠመባት። ማሂርም ይህንን ሲመለከት እንደ ከሰር አወቀ ያለ አግባብ ለንብረት መቸኮሉና መስገብገቡ ይህ ሁሉ ችግር ላይ እንደከተተው ማወቅ። ኑሯም ጥቁሯን ድመት አድና በሰላም ወደ ቤቷ ተመለሰች። ከዛን ቀን በኋላም ሁሉ ጊዜ እንደተለመደው ወተትን እየሰጠቻት በወተቱ ፋንታ ደግሞ ጥቁሯ ድመት ወርቅን እያስቀመጠችላት ይሄድ ጀመር። አሁን ኑሯ በመንደሯ ላይ ከበፊቱ በበለጠ መልኩ ሰዎች ዘንድ በጥሩነቷና በመልካም ሰሪነቷ ምስኪኖችን ረጂ በመሆኗ ታውቃለች። በእሷ ላይ ምቀኛ የሆነውንም ጎረቤቷን ማስወግዳለች። የዛሬው የማታ ታሪካችን ይህንን ይመስላል። ቪዲዮ በጣም እንደመሰጣችሁ ተስፋ አድርጋለሁ። ከመተኛታችሁ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ፣ ኮሜንትም ስጡ። ከመተኛታችሁ በፊት ነው ግን።